ባልሽ ቤቴ ድረስ ለዛው ሚስቴ መኝታ ቤት ድረስ ሲሄድ ግን ችግር የለው ማለት? ምን እያልክ ነው? የእኔ ባልማ እንደዛ አያረግም። እሺ፣ ለማንኛውም እኔ ለጸብ አልመጣሁ፣ ግን የሰላሙ መንገድ አላዋጣ ካለው ለጦርነቱ እኔ በሳል። ቆይ፣ ባሌ ምን ሊያረግ ነው አንተ ቤት የሚሄደው? እሱን ራሱን ብጠይቀው አይሻልም? ትሰማኛለህ? በፈለግ ሰዓት እዚህ ቤት መመላለስ አትችልም። እሺ፣ ደግሞ ልጄ እዚህ ያለች መስሎ ከሆነ የለችም፣ እርምህን አውጣ። በቃ ሁን። ከቤት ይወጣል። ወጣልኝ ቋንት ሰው የምንድነው ከእኛ ለ ጭራሽ ቤቴ ድረስ ይመጣል። ይህ እኮ ትልቅ ንቀት ነው። ቋንተ ራስ ለምንድነው ቤቱ ድረስ እንደሄድክ ያልነገርከኝ? ምርጫ አልነበረኝ። እሱን ለማስፈራራት አንድና አንድ ያገኘሁት ምክንያት ይህን ብቻ ነበር፣ በሚስቱ ማስፈራራት። እኔ ያልኩት ይህንን የእብደት ስራ ስትሰራ ለምንድነው እኔ ማላውቀው ነው ቆይ አንቺ ብታውቂ ምንድን ነው ጥቅሙ? ምንድን ነው የምናገኘው ጥቅም? ደግሞ ከዚህ በኋላ ምለቀው መስሎታል። ወይኔ በረከት፣ ጭራሽ ቤቴ ድረስ መጥቶ ሚስቴን ያስፈራራል። አላወቀኝም። አንተስ? ቤቱ ድረስ ሄደ። በሚስቱ ልታስፈራራ ሞክረካል ነበር እንዴ? ጩናን አግኝቻት ነበር። የዛችን ከሀዲስም አትጥራብኝ። እንዳሰብነው በገንዘብ ብቻ ግን ያስፈራራት አይመስለኝም። እና እሷ በገንዘብ አታለኝ ነው ስትል ካመንካት? ሁኔታዋን አይቼ ገመትኩ እንጂ እሷ ምንም ነገር አላለችኝም። ቆይ ግን ይህን ነገር እንዴት ነው ማላውቀው በረከት ጠበቃው ለመጨረሻ ውሳኔ ከነገ ወዲያ ፍርድ ቤት እንደምንቀርብ ነግሮኛል። በእርግጥ እሱ እንደነገረኝ ከሆነ ሁኔታው ጥሩ እንዳልሆነ ይነገረኝ። ልጃችንን ልናጣ እንችላለን እያልከኝ ነው? ለዚህ ነበር መጀመሪያ ማንን ቀልቀል ቀልቀል ስልሽ የነበረው። አይሆንም፣ እኔ ልጄን ለማንም አሳልፌ አልሰጥም፣ ለማንም አሳልፌ አልሰጥም። ጩና ፍርድ ቤት ቆማን ለረታ ከመሰከረች። ቆይ ምን ልታመጪ ነው? ለምን አላመጣም? እኔ እኮ ስስት እንደሱ አልሰራኳትም። አሁን ተደጋጋሚ ነገር ዝም ብለን ብናወራ ትርጉም የለውም። በእርግጥ ጠበቃው ለእኛም ጥሩ ተስፋ ሰጥቶናል ጩናን በድጋሚ ማነጋገር አለብኝ። ገንዘብ ከሆነ ፍላጎቷ ለምን ቤቴንም ቢሆን አልሸጥም። ደግሞ እኮ ይሄ አጉል ስሜታዊነትሽ እኮ ነው እዚህ ነገር ውስጥ የከተተን። ቆይ ለምን ለመረጋጋትማ ትሞክሪው? ይህንኑ ሁሉ ነገር እየሰማ ቆይ፣ አንተ እራሱ እንዴት ነው መረጋጋት የቻልክበት? ስስት ያንተም ልጅ ነች አይደል እንዴ? የረታም ልጅ ናት። በእርግጥ በትዳሩ ላይ ማግጦ ቢሆን የሚያገኛት ያለ ፍላጎቱ ጩና ሰርቀ ከቤቱ እንደወሰደች አንቺን ታውቂያለች አይደል እንዴ? እኔ ከስስቱ ውጪ ምንም አይነት ልጅ እንዲኖረኝ አልፈልግም። በቃ የትኛውን መስዋዕትነት ቢሆን እከፍልላታለሁ።

ያልኩ እኮ ለምንድን እንደዚህ የምትጨንቀው? ራሴ ራሱ እንደዚህ የሚጨንቀው አይመስለኝም። ለማንኛውም እኔ አሁን ሰላም ነኝ። ትንሽ ራሴን ያዙ አድርጎኝ ነበር፣ አሁን ለቆኛል። ቆይ ግን ሄሉ ለምን የሰምተሽን ሐኪም ቤት አንሄድም? አሁን ደና ነኝ። እሺ ደስ አልክ። ማዘርን አለየወትም። የት ሄዳ ነው? ቤተክርስቲያን ሄዳለች። የኔ እናት ለእሷ ስል እኔም ልጄም ደና መሆናችንን ተመኘው። ትንሽ ረፍት አድርጊና ተመልሶ ወደ ጸበል እንገባለን በላት ብላኛለች። በአሁኑ እንኳን የማብሪያችሁ ነው የምሄደው

መድኒት ይቀድማል። እኔ እንኳን እሺ ብልሽ የማየው በዚህ ሰምስ ማማኝ መስቻል ከኔ ጋር ብቻችንን ቆንጆ ጊዜ ማሳለፍ አትፈልግም? ለሱ ወደፊት ብዙ ጊዜ ያለን ብዬ እንጂ ካንቺ ጋር መሆን ማን ይጠላል? የለካውን ጁስ ጠጪና ወጣብ ነው ወክና አይደል? እኔንስ እንደዚህ እየተንከባከብክ አንተን ማን ሊንከባከብ ነው? በጣም እኮ እየገረጣህ ነው። አንቺ ነሽ ምልሽ በሙሉ አልሰማገልሽ አገረጣሽ። ስለ ጽንሱ ልታወራ ከሆነ ነው ወሬን እዚህ ጋር ብታቆም መልካም ነው። እባክሽ ቆይ እንዴ፣ ለማትረጂ እንዲህ ያለው አድጋኩ ዶክተሮች ስላየሁት ነው። እንደውም ጁሱ በቃኝ ለቀጠሮ ይለዘጋጅ። የፍርድ ቤት ቀጠሮ እንደደረሰ ነግሬሻለሁ አይደል? ፍርድ ቤት ቆሜ እንድመሰክር ከፈለክ እናቴ ነው አሳየው። እናትሽን በስልክ አሳየውሽ አይደለም እንዴ? ነው ማየት የምፈልገው ችግር የለውም፣ ታያታለሽ። ግን የዛ በረከት ተብየው ጉዳይ እጅግ በጣም እያሳሰበኝ ነው። ለሚሴ ሁሉንም ነገር ከነገራት የካብኩት ነገር በአንድ ተናደ ማለት ነው። ነገርኩህ እኮ እኔ ስለ እሱ የሚያገባኝ ነገር የለም። ምን? እንዴት አባሽ ነው ማያገባሽ? ሲጀመር እዚህ ነገር ውስጥ የከተተኝ ማን ሆነና? ቆይ ለምንድን ነው ግን እንደዚህ የምታሰቃይ? ስሚ ልጄን ልጣትና፣ ገና ስቃይ ምን ማለት እንደሆነ አሳይሻለሁ። መጀመሪያም ተሳሰናል። እኔ እና እንጂ የፍቅር ግንኙነት እንደነበረ ለመርማሪው መናገር አልነበረብንም። አሁንም ቢሆን ያለ ምርጫ አንድ ብቻ ነው፣ ከሌላ ሰው ከመስማቷ በፊት ለሚስትህ ስለኔና ስላንተ ግንኙነት መንገር ብቻ ነው። ስንት ነው የምነግርሽ? ሚስቴ በጣም ቀናተኛና ኃይለኛ ሴት ናት። ወይ ደግሞ ማህፀን ማከራየት ወንጀል ስለሆነ ለፍርድ መርማሪው አውቄ እኔ እና እጩና የፍቅር ግንኙነት ነበረ ብየዋለሁ በላት። ባይሆን የኛው ሀሳብሽ ሚዛን ሳይደፋ አይቀርም። ከፈለክ ደግሞ ሚስት ፊት ቆሜ እኔ እናንተ ምንም አይነት የፍቅር ግንኙነት እንደሌለሽ ምጥጣ አድርጌ እግዳለሁ። ለዚህ ቆንጆ ሐሳብሽ ዛሬ እናትሽን እስክትጠግብ ያጣያታለሽ። እሺ፣ እንደዛ ከሆነ አሁን ያለችበት ውሰደኝ፣ እባክህን ረታ። በጣም ነው የናፈቀችኝ። ሰውነትሽ በጣም ደህና ነው መለስ ብሏል። ተመስገን ነው። በቃ ሁላችሁም የእኔን ሰውነት ማየት ሆነ አይደል ስራችሁ። ከአሁን ከአሁን ጠቆራች፣ ከሳች ለማለት ታር እንደዛ አይደለም የሚሉ ያው ሁላችንም እኮ ስለምን ሰስትልሽ እኮ ነው። እኔ አሁን በጣም ደህና ነኝ። ላይችል አይሰጥም አይደለም የሚባለው? ግን መድኃኒቱን ማቋረጥሽ ምንም ተጽዕኖ የለው። የምን መድኃኒት? እንደ ዶክተሮቹ አባባል የኔ በሽታ እኮ መድኃኒት የለው። ያው ማስታገሻ መድኃኒት ነው። እሱንም ህመም ካለው ለልጄ ስል ዋጥ አድርገዋለሁ። ታውቂያለሽ፣ መጀመሪያ ስለዚህ በሽታ ስትነግሪኝ ይህን ያህል ጥንካሬ ኖረሻል ብዬ አላሰብኩም ነበር። ጌዲ ነው ጥንካሬ ሆነኝ፣ ፍቅር ነው ጉልበት የሆነኝ። በህይወቴ እንደዚህ ጊዜ ለመኖር ተመኝቻ አላውቅም። ህይወት እንደዚህ አጓጉታኝ አታውቅም። የኔ ውድ ትኖሪያለሽ። አሁን እኮ በጣም ጠንካራ ሴት ሆነሻል። ለማንኛውም ያቺ ጩና ጋር ደውዬላ ስልኳ አልሰራ ሲላኝ ነው ከወጣይ ጋር ለምን አንቺ ጋር አልመጣም ብዬ መጣሁት። ማታ ኮ እንገናኛለን ብላ ቴክስት አድርጋልኝ ነበር። አሁን በረታ ቁጥጥር ስር ስላለች እሱ ያላትን ብቻ ነው የምታደርገው። እኔ ራሱ ከፍርድ ቤቱ ቀጠሮ በፊት አግኝቼ ባናግራት በጣም ነበረ ደስ የሚለኝ። ቅድም እኮ ጸጉሯን እያሻሸሁ እጄ ላይ ጸጉሯ ሲቀር በጣም አበደ ነገር ተፈጠረ። እሷ ደግሞ ልጅ ያለው ጀምሮ ጸጉሬን ነቃቀላ ምናምን ብላ ታስቀሴ የሞከረች። ጌዲ፣ እውነቷ ሊሆን እኮ ይችላል። አንተም ተጻናኝ የሞከርክ ነው አይደል? ሰሞኑን ደግሞ አንዴ ራሴን አንዴ ወለኔ ማለት ታብስታለች። አንተም ትንሽ ያካበድክ መሰለኝ። እንዳየኋት ከሆነ ምግብም ትወስዳለች፣ ሰውነቷም ጥሩ ነው። ደግሞ ሳያት ደስተኛ ትመስላለች። በጭንቀት ማለቂ ነው እባክህ በረከት ግን እንደዚህ መጨነቅ ለእሷ ጥሩ ነው ብለህ ታስባለህ? እናንተ ፊል አሳየው እንጂ እሷ ፊት መደስ ጋር እየጣርኩ እኮ ነው ያለሁት። ግን እስከ መቼው እንደዚህ በማስመሰሉ ስም ቆየው? ማዘርስ እንዴት ናት? መጥቼም አልጠየቅኳትም። ይኸው ምራት ማርልኝ ብላ ሱባይ ነዘኝ ያለችው። እንደው ፈጣሪ ለማዘር ሲል እንኳን በማራት በእናት ባለፈ ላይ ስነሳ የመድኃኔዓለም ስዕል ዳድኖ ፊት ሻማ አብርታ እያነባች ልጅ ማርልኝ ብላ ስጠል ያየሁት ወደ መጻሪያ ቤት መሄድና ቁሜ እዛ ብሬት መልቀስ ጀመርኩኝ። ግን በጣም የከበዴ ነው በረከት በጣም እየፈራው ነው በቃ ተረጋጋ ወንድሜ ተረጋጋ ሁሉም ነገር ለበጎ ነው ሁሉም ነገር ይቀየራል አይዞ ና እስኪ ካፌ እንቀመጥና እናውራ ግባ ና ና ግባ አንቺ ጋር ከመምጣት በፊት ሀኪም ቤት ገብቼ ነበር ለምን ሰሞኑን ሆዴን አካባቢ እያመመ የነበርና ጌዲ ከዶክተሮቹ ጋር ተነጋግሮ ጽንሱ ለየሆነ ነገር ያደረገ መሰለኝ። ግን ዶክተሩ ልጄ ደና እንደሆነ ነግሮኛል። ሶስት ወር ሊሞላው አንድ ሳምንት ብቻ ነው የቀረው። ሶስት ወር ከሞላው በኋላ ጽንሱ ምንም አያደርጉትም። አደ ምንም አያደርጉትም። እንደዚያ አትጨነቂ። ልጄ ምንም እንዲሆንብኝ አልፈልግም። እሱ የሆነ ነገር ከሚሆን ሞቴን ይመርጣለሁን። አርዲ እንዋልሽ ጩና ቤት እጄ ሰጣሽ ምናልባት እዚህ ትሆኛለሽ ብዬ ነበር የመጣሁት መቀመጥ እችላለሁ? እሺ አመሰግናለሁ ለምንድን ነው እንደዚህ እኔ ነው የፈለግሽ ባለቀ ጉዳይ ላይ ምንም ለውጥ ላታመጪ ምን ማለት ነው ባለቀ ጉዳይ ላይ ቆይ እነዚህ ሰዎች ለምንድን እንደዚህ የምትበጠብጫቸው ትሰምኛለሽ ምናልባት ልጄን የገዙበት ገንዘብ ከፈልገው ከሆነ ልሰጣቸው እችላለሁ ከዛ ከረታ ከሚባል ሰውዬ ነው ተቀብለሽ የምሰጫቸው ቆይ ይሄ ምን አይነት ብልግና ነው አው፣ ከሱ ተቀብዬ ነው ሲጀመር፣ ራሳሽ ሁንዴ ካመታት በፊት እኮ ከሱ ቤት ነው ልጅ ታኔ ሰረኳት። እኔ አላቅም ነበር እና ናርዱስም ማያቁም። ይህንን ወንጀል እንደፈጸምሽ ማንም ሰው የሚያውቅ አይመስለኝም። ዓለም ወከ ተጠየቂነት አይደለም ሲባላል ሰማሽ ጩና? እኔ ከእንጂ ጋር ምለፋለፈበት አቅሙ ይለኝ። እኔ የሰቦች ያገናኞሽ እኔ ነኝ። እኔ አምነ ነው ነው ልጅ ለማሳደግ ይወሰኑት። አዝናለሁ፣ አላሽሽም። ልጅ የነሱ ጋር ቢታርግ ደስ ይለኝ ነበር ግን አልሆነም። በቃ ፈጣሪ አልፈቀደውም አለ ምን ማለት ነው ፈጣሪ አልፈቀደም ማለት ቆይ ሰውዬ እንዴት ነው ያስፈራራሽ ነገር እኔ ልረዳሽ እችላለሁ ይኸውልሽ ማንም ሊረዳኝም ሊረዳኝም አይችልም ልጠቅኝ እባክሽ ይህ ነገርማ ሌላ ነገር አለ ማለት ነው አቶ በረከት ቤት ድረስ መጥቼ ከሚስት ጋር ስለ ማውራት የልትወቅሴኝ ከሆነ የመጣው አንድ እኩል ስለሆነን ሂሳቤን ያጣጣሁት። ይህም ማድረግ ግን የበለጠ እልህ ውስጥ ነው የሚከተኝ በሰው ልጅ እልህ መጋባት ጥሩ ይመስላል። እሱም ፍርድ ቤት የሚወስንልን ይሆናል። በራስ መተማመን ይህ የጨመረ ይመስላል። ምናልባትም እውነትን ስለያዝኩ ይሆናላ። እውነትማ ሁሉም ጋር አለች። እንግዲህ የማን እውነት እንደሚያሸንፍ ያን እናያለን ቆይ ከእኔ ምንድን ነው የምትፈልገው ለምንድን ነው እየተከታተልከኝ ያለሁ ጉዳዩ የያዘው ፍርድ ቤት ነው አደለ ከዚህ በኋላ ቤቴ እንዳትመጣ ድጋሚ ላስጠነቅቅ ነው አመጣጥ አይዞህ አታስብ ከዚህ በኋላ የተሰረቀችውን ልጄን ለመውሰድ ብቻ ነው የምመጣው ስለዚህ መቼም ወደዛች ቤት ድርሽ አትልም ማለት ነው ፍርድ ቤት ፖሊስ ምናምን እያልክ ጊዜ ከምትፈጅ እስካሁን ልጄን የተንከባከብክበትን ዳጎስ ያለ ገንዘብ ስጥ እኔ ልጄ እንድትተውልኝ ስንት ደስታ ስለዚህ እንደምትሸነፍ እርግጠኛ ነው ማለት ነው እኔ እንኳን ውጣ ውረዱ አስጠልቶኝ ነበር ይህን ፕሮፖዛል ያቀረብኩልህ ልጄን የሰጠኝ ህግ ነው ህግ ደግሞ መልሶ እንደማይነጥቅኛ ቃል ስማ ገንዘብ ሲናገር ህግ ዝም ይላል የሚለውን ብሂል አታውቅም መሰለኝ ለነገሩ ሀቅ ስላለኝ ለዚህ ትንሽ ጉዳይ ገንዘቤን አላወጣም እስኪ አንድ እውነት ሕፃኗን ወድሃት? ወይ ደግሞ የአባትነት ፍቅር አስገድዶህ ነው? ወይስ ይህ ነገር ከጀርባ ሌላ ነገር አለው? ትሰማኛለህ አይደለም? እኔ የወለድኳት አንተስ ከመንገድ መንገድ አግኝተሃት ይኸው እንደ አባት እየተሰፈሰፍክላት አይደል? እንዴ ልጄን ከመንገድ አላገኘዋትም። እሺ ይቅርታ ከገበያ ማለት ነው። እስኪ የምጠጣው እባክህ። የት ሄዶ ነው ይህንን ክስ

ዝም ብዬ ነው ምን ነው ከስድስት ወር በፊት ልጄን ሳልወልድ ትሞታለች ብለህ ሰጋህ እንዴ ሄለን እና ለምን እኔ ደህና ነገር እያወራሁ ልክ ፊትን እያኮሳተርክ ሌላ ነገር እንዳስብ ታደርገኛለህ ዶክተር መውሰድ ያለብሽ መሬት አለ ብሏል አላማመኝም ብለሃለሽ በለው ቆይ ለምነው እንደዚህ የምትሆኝ እነሱ ስምንት ወር ብቻ ነው እድሜ ያለሽ ብለው ወስነውልኛል አይደል እኔ ደግሞ ፈጣሪን አምኜ ከዛ በላይ መኖር እንደምችል ማሳመን አለብኝ እና ይህንን መድሃኒት ከመስደር ጋር ምን ያገናኘዋል አልፈልግም መድሃኒቱ ልጄን ይጎዳብኛል ጽንሱን የሚጎዳ መሬት አይደለም ብለዋል እኮ። አልገባኝም። ቆይ ለምንድን ነው መድኃኒት ወስደው? እኔ እኮ በጣም ደህና ነኝ። ምን ህመሜን እየረሳው ነው? ነገ ብቻ ሳይሆን ከነገ በኋላ ያሉትንም ቀኖች አርቄ እያየሁ ነው። አዎ አብረን ብዙ ነገር እናያለን። ግን ደግሞ ሐኪሞች የሚሉሽ መስማት አለብሽ። ፈጣሪን ብቻ ተስፋ ማድረግ አልችልም። ይቻላል እኮ። ግን ግን፣ አፍራሽ ቃል ነው። ግን ጥርጣሬ ነው። ሙሉ እምነት እንጂ አፍራሽ ቃል ፈጣሪ ጋር ቦታ የላቸው። የማይጠሉ ሲሰራ እየታወቀ ነው። እኔ ስማል ጸልኝ ነው ይመስልህ ካፌ ቃል አልወጣም፣ እንጂ ማሬን ሳልለው ብዬ አድሬ አላውቅም። ውዴ አሁን የመሸ ስለሆነ መውጣት ብለህ ምንከና ደረግም? አይገርምም ልልህ ነበር። ቆይ ልብስ ልደርብና መጣውሽ። ተኝታ ነው እንዴ? ቅድም መጣጠብ ያስተኛት። አይገርምም እስካሁን በጣም ብርቱ ነበርኩ። አሁን ግን በመጨረሻ ሰዓት ፍርሃት እየተሰማኝ ነው። ምን ነው ጠበቃ ደውሎ የነገረፍ ነገር አለ እንዴ? ምንም ነገር የለም። እኔ ጋ ግን አንድ መጥፎ ሀሳብ እየመጣ ነው። መጥፎ ከሆነ ዛያ ምን ያደርጋል? ቆይ ግን ስስትን የሆነ ቦታ ደብቀናት ለምን ጠፋችብን አንልም? ይሄ መጥፎ ብቻ ሳይሆን የጅል ሀሳብ ነው። የማስበው ነገር ሁሉ እኮ ግራ ገብቶኝ ነው። እንግዲህ ከተሸነፍንም ተሸነፍን ነው። ምን ማለት ነው? ከተሸነፍን ተሸነፍን ነው ማለት ልጃችን እንደ ቀልድ ልናጣ ነው። እኔ እንግዲህ የተቻለኝን ሁሉ አደረኩ። እረታ ኬዙን እንዲያቆም በሚስቱ ሁሉ አስፈራሯት። እሺ፣ ከዚህ በላይ ምን ላድርግ አልገባኝም። ቆይ አንተ ተሸንፈናል ብለህ ተስፋ እየቆረጥክ ነው እንዴ? አልቆረጥኩም። ጠበቃው እኮ ለእኛም ትንሽም ቢሆን ተስፋ ሰጥቶናል። አይገርምም ልጄን አሳልፈው ከሰጠ ፍርድ ቤቱን ራሱን ነው የምከሰው። ፍርድ ቤቱ ነው የተባለውን የሚያምነው። ደግሞ ያች ጩና የሚሏት እስስት ናት፣ እኛን ጉድ ይሰራችን። በእርግጥ ያ ሰውዬ በጣም አደገኛ ሰው ነው፣ እጇን ጨምዷት ይሆናል። ፈጣሪ እባክ እባክ ስስታችንን አታሳጣን። ስስትን አያሳጣንም መቼም፣ አንዴ ሰጥቶናል ድጋሚ አይነሳ ነው። እኔ ግን ስስትን ካጠዋት ግን ተመልሽ ሰው መሆን እንኳን አይመስለኝ፣ በጣም እኮን የተላመድኳት

ማታ ምንም ሳተኛ ቀረ፣ አይደል? ምን ነው የቁርስ አሰርሎሽ ነው? እኔ ቀድሜ ስለተነሳው ሰርቻለሁ። እንዴ ለምን ያልቀሰቀስሽኝ? ምክንያቱም እኔተኝቼ የታንቺ ስላደርኩ ተነሳው። ምን ሆነሻል? የሆነ ነገር ያሰብሽ ነበር አይደል? አዎ፣ ብነገር ግን ስለምትቆጣኝ ይቀርብኝ። ከዚህ ብትቁጭ ያቃለው? እንዴ እስኪ ምለው ነገርኝ። ይልቅ በህልሜ ምን እንዳየው እስኪ ጠይቀኝ። እኔ ነው አይላምን ታይቻለሽ? በእርግጥ አንተም ነበርክ። የት ነው ደሞኔ የነበርኩት? የልጃችን መኝታ ክፍል። ምን ልጃችን ሴት ትመስለኛለች። መኝታ ክፍሉ በጣም ያምራል። እንቅልፏን ተኝታ እኔና አንተ አጠገቧ በስ ስትቆመን የምናያት ይመስለኛል። በቃ ሽለ ቆይ እንጂ ህልሜን ልጨርሰው። በቃሽ፣ ህልምሽን ሳይሆን ምኞትሽን ይነግርሽኛለሽ። ዛሬ እንደውም ለምን የልጃችን ክፍል አናዘጋጀውም? በፈጠር ሽለን ቆይ። ለምን ለኔ ስምታሰቀኝ? የልጃችን ክፍል እናዘጋጅ ማለት ነው ስቃይ? እሺ እናዘጋጀዋለን፣ ግን መጀመሪያ ይወለድ አይወለድም ብለን የምታስበው ልጄን እንወልዳት አለሁ ስሟንም ሄለን ነው ምላት በእኔ ስም ትጠራለች። እሺ ያልሽው ሁሉ ይደረግልሻል። ስለዚህ ዛሬ ክፍሏ እናስተካክልና ስትወለድ የሚያስፈልጓትን አንዳንድ ነገር እንግዛ። መቼ? ዛሬ? አዎ፣ አሁን። አረ ሄሉ እንዴ፣ ቆይ ነገር ቀስ ብሎ አይደርስም እንዴ? ምን ችግር አለው? ብዙ ጥንዶች እኮ ልጃቸው ሳይወለድ ነው ሙሉ ነገር የሚያስተካክሉት። በኋላ ከመደነባበር አይሻልም? ይልቅ ተነሳና የሰራሁትን ቁርስ በልተን መጀመሪያ በአለሙያምጥተን ክፍሉን እናስተካክለው። እሺ በቃ አንቺ ሂጂ እመጣለሁ። ጌዲ እመጣለሁ አልኩሽ እኮ እንዳትቆይ ታዲያ እንዲሁም ኢንተርኔት ላይ ለጻልሽ ክፍል የሚሆን ዲዛይን ይቻላል እሱ እናድርገዋለን አይደል እሺ እናድርገዋለን እሺ ፈጣሪዋ ምንድን ነው የሚሻለኝ እዛ ዶክተሮች ሚስ ሌላ እሷ እዚህ ሌላ ምንድን ነው የማድርገው መጀመሪያ ግን ለማማዬ የሚያስፈልጋትን ነገሮች መገዛዛት አለብን አይደል? ልክ እንደማቀፊያ ምናምን። ከዛ በፊት ግን በአንድ ሀሳብ ትስማሚያለሽ? በምን? ሕክምናሽን በደንብ ትከታተይ። ግዲህ እንዲ በአንቺ ሀሳብ ቼል። በረከት ነው። ልካ ዛሬ ፍርድ ቤት ቀጥሮ ነበራቸው። ለምን አልነገርከኝም? አብረናቸው እኮ መቆም ነበረብን። ሄሎ፣ በረከት ምን ፍርድ ቤቱን አንተ ፈረደላችሁ? በጣም ደስ ይላል። እንኳን ፈጣሪ ይረዳቸው። በጣም ደስ የሚል ዜና ነው። አራውነ ቤቱን እንመጣው በል። ደግሞ ለናዴ እንኳን ደሳለሽ። በል እሺ፣ በቀዛው እንገናኝ። ይገርማል። በመጨረሻ ፍርድ ቤት እነሱ ስንላቸው የእነሱስ መጨረሻ አማረ። ፈጣሪ ሆይ የኔንም ልጅ መጨረሻ ሳምርልኝ። የልጃችን ብቻ አይደለም ያንቺም ያምራል። ደሞኮ ብቻችን አለሽም ምን ማድረግ እችላለሁ? ተናገሪ ያለችኝ ነገር ነው ፍርድ ቤት የተናገርኩት። አሁንም ቢሆን ትልቋ ጠላቴ አንቺ ነሽ። ያኔ ገንዘብሽን በልተሽ ልጄን ከቤቴ ባሰርቀያት ኖሮ አሁን ልጄ ከኔ ጋር ነበረች። እሺ በቃ ለሱ ይቅርታ ጠይቃለሁ። አረ ይሄ ጉዳይ እንዲህ በቀላሉ በይቅርታ የሚቋጭ ይመስልሻል? እና እናቴን ምን ልታደርጋት ነው? አሁን ምልሽን ማታርጊ ከሆነ እውነቴን ነው። የጭካኔን ጥግ ነው ማሳየሽ። ደግሞ ምን እንዳደርግልህ ፈልገህ ነው አይዞሽ፣ ይሄን ጉዳይ ከዚህ በፊት በተደጋጋሚ የሰራሽው ስለሆነ ለአንቺ የሚከብድሽ ነገር ያለው ልጄን ከዛ ቤት ሰርቀች ታመጫታለች።